ጠይቅ ጭራሹንም እገልሻለሁ ብሎ አናቃት ማለት ነው። ስለ እናት አታንሺ ያ ግዝ ስርልኝ የት ነበራቸው አለ። ከዚህ በፊት ግን ይፋት የሆነ ነገር ያለ ይመስለኛል። ወይ የናታን ቤተሰብ ወይ ደግሞ የቤዛ ቤተሰብ፣ የናታን ቤተሰብ የጎዳቸው ይመስላል። አላቅም። ብቻ ይሄንን በቀል ይሄ ሁሉ ለምን ይመስላችኋል? ናታንና ናታን ላይና ፉዬ ላይም ቢሆን ቤዛ ላይም ቢሆን ብዙ በቀል እንትን እያለ ነው። አይታችኋል። የቤዛ እንትንም ንብረትም ወርሷል እኮ አሁን እጁን ደርሷል። እና ናታን ፈቅዶ ወዶ አይደለም ቤዛን ያገባት፣ ታውቃላችሁ። ምክንያቱም ያቀንከ ከእስር ቤት ሲወጣ ሄዶ እኔ አንቺ እርጉዝ ብትሆኝ ልጅሽ እንዳል ለልጅሽ አባል ሊሆን ይችላለሁ ግን ባልሽ ሊሆንልሽ አልችልም። እኔ ኤፍራታ ማንንም ቢሆን ማንም ማግባትም አልችልም አለና ያ ቀን ወስኖ ነበረ። ግን ይሄ ይፋት በአንድ ቀን ሁለት ነገር አሳጣው ማለት ነው ናታ አንደኛ፣ የፍራተን ወሰደባት፣ ሁለተኛ ቤቱን ወሰደባት። እና አሁን ደግሞ ቤዘና አገብተህ የእሷን ንብረት ሁሉ ወደ እኔ ካላዞርክ እኔ ኤፍራተን ይገላታሉ አልሰጥም አለውና በቃ ላክለት ማለት ነው። በስልክ ያለችበት ሁኔታም አሳይቷል ማለት ነው። ይህን ሲያይ ናታን ወሰነው፣ ቤዛን ለማግባት ወሰነው። ተነስቶ ድሮ አልፈልግሽም ያላት እኔ ቤዛ ላገባሽ ፈልጋለሁ አለት። እሷም ደነገጠችውና እሺ ያለችው ምክንያቱም ትወደዋለች፣ አወደዋለሁ ብላለች፣ ግን አይታወቅም። በፊት ደግሞ ይፋት ነበረ የምትወደው ያው የልጅ አባት እንዲሆንለት ስለምፈልግ ድሮም ይሄንን ስለምትፈልግ ቤዛ እሺ አለችው። ተጋቡ፣ ይጋቡም ግን ቤዛ እንደፈለገችው አልሆነለትም፣ እና ደስታ አላገኘችም። ብቻ እርግዝናም እየገፋ መጣ። ጋብቻቸው ወረቀት ላይ ነው። የናተን አዘን በየቀኑ በየቀኑ እየጨመረ ነው። ለሰው አይናገርም። ብቻ መጨነቅ፣ ማዘን፣ መከፋት ነው እና በአሁኑ ጊዜ ናታን ያለ ሰው ብኖር እህቱ ናት ጽዮን። አሁን ተመልሳ ወደ ማንነቱ ተመልሳ ከቤዛ ተለይታ አሁን ከቤዛ ጋራ አንትን አደለችም፣ በደም አይቀራረቡም። በቃ ምክንያቱም ጽዮንም አይታለች ቤዛ ማን እንደሆነች፣ ራስ ወዳድ እንደሆነች፣ እንደገና ደግሞ ከናታን በፊት ሌላ ወንድ እንዳላት ይፋት። እኔ ለአንቺ የመጀመራች ፍቅረኛ ስለሆንኩ በጣም ወድሻለሁ አላት እኮ እና አንቺም እንደምትወጂኝ አውቃለሁ። እኔም ደግሞ በጣም እንደማፈቅርሽ ታውቂያለሽ አለ እና አንቺ እኔን ናተ ማግባት የፈለግሽው የፍራታ እንዳታገባ በፍራታ ቀንተሽ ነው ብሎ ትስል በጆሯ ነው የሰማችው። እና ያ ቀን አዘነች። ወንድሜ እንጎድቸዋለሁ በጣም ይቅር በለኝ አለችው ምክንያቱም ምንም ሆነ ምንም ቤዛ ማግባት አለበት። ቤዛ ደግሞ ከዚህም በፊት ማንም ወንድ አታውቅም ብላ ነበረ ጽዮን ነገረች። ምክንያቱም ቤዛ ዋሽታለች ጽዮና ሁሉም ነገር ደብቃለች። እና በቃ አዘነችው። ከቤዛ ጋር እየራቀች መጣች። ቤዛ ደጋግማ ደጋግማ ከመንገድ ነው እኔ ያነሳችሁ መንገድ ላይ ትወርቁ ነበረ። እና እንደዚህ ስትለው ጽዮን በጣም ነው የምታዝነው። እና ስራ መፈለግ ጀመረች፣ ስራ አገኘች። አሁን ደግሞ ለትንሽ ጊዜ ታግዥኝ፣ እኔ ቤትሽን ትቼ እወጣልሻለሁ እያለች ነው። ብቻ እንደዛ ነው። ግን ጽዮን ዛሬ በጣም ነው ያስደሰተችኝ። እንደዛ ናታን በጣም ከምንድን ነው ከኤፍራታ ቤት እንዶ ሰውዬ ለኤፍራታ እንደዛ ብሎ ከሄደ በኋላ ወደ ናታን ነው ሄደ ናታን ጋር ሄደው ያው ያስፈረማትን ቤዘን ያስፈረማትን ፋይል ሁሉ አምጥቶ መኪና ውስጥ አድርጎ፣ እሱ ደግሞ ጎዱት ማለት ነው። መኪና ውስጥ አስገብቶ በጣም በቃ በኤሌክትሪክ ነው እንደውም የሚያሳቃዩት። ኤፉዬን ልቀቋት እሷን ምንም አታደርጓት ብሎ እንትን አለ። ከኔም የምፈልጉት ያው የምፈልጉ ሁሉንም አድርጌ ያለው እሷን ላይ ያ ወረቀቱን እኮ እያስፈረሙት ኤፍራተን ለመልቀቅ ነበረ ግን እሱ እንደዛም አላደረግም። አሁንም ደግሞ ናተን ጎርቶ ምን ውስጥ ነው የጣሉት? ጉድጓድ ውስጥ እንደምንም ተነስቶ ወደ ቤት ሲሄድ ሉሊትም ጠበቀችው። በዚህም በዚህም በዚህም ናታን በቃ አሁን በጣም ራሱን ጠልቶታል። ለፍራተ ራሱ ኤፍዩ ከአቅም በላይ ሆኖኛል፣ አንቺን ላድንሽ አልቻልኩ፣ ምቅር በይኝ እያለ እየተበሳጨ ወደ ቤት ሲሄድ ሉሊት ደግሞ በር ላይ ጠብቃ ናታል ላይ ወጣችሁ ማለት ነው። በዚህም በዛ እንትን ጨልሙበት አላታል እና የእንትን ባለ በፊት ቤዛን ያስፈረመችው ወረቀት ነበር አይደለ? የአምስት ምንድን ነው ስንት አስራ አምስት ፐርሰንት ያኛው ነገር እሱ እስር ቤት ውስጥ እያለ ቤዛ ስትነግረው ሉሊት ስትመጣ ያ ወረቀት መልሽለት እንቢ ካልሽ እኔ ማስመልስሽ ስለ አለው ብቻ ቤዝ ናታን የወሰደው መሰላት እና ናታን ላይ ተነሳችሁ ከዛ እሱ ደግሞ ምን አደረገ ስለተናደደ ምክንያቱም እዛ ምን እንደተደረገ ምን እንዳደረገ የአይፋት ስለሚያቅ በጣም ስለተናደደ ሉልትን አነቀው ማለት ነው እና ጽዮን ነው ያስጣለችው ጽዮን እንደምንም አባበለችው እንደ እናቴ እስኪ ጸጉሬ ናሽኛ ልተኛ ለ ውዛ ተኛ ማለት ነው እና ብቻ እንደዛ ነው። በዚህም ቤዛ፣ በዚህ ሉሊት፣ በዚህ በዚህ በቃ ናተን ሊያብድ ነው እውነት አሁን መጨረሻው። በቃ ናተን በጣም ተጎድቷል። ተጎድቷል ኤፍዬም ተጎድቷለች። እና ቢሆንም ግን ቤዛ ልትረዳ አልቻለችም። ያው የእሱ ጭንቀት ማንም ሰው እየተረዳ አደለም ግን ጽዮን ማን የእሱ ጭንቀት ምን እንደሆነ ባታቅም ወንድሙ ችግር ችግር ውስጥ እንዳለ ታውቃለች። እና ሌላ ሰው እሱ ላይ ስነሳ ወንድሜ ለራሱ ችግር ውስጥ ነው ያለው ተያት እያለች ለቤተሰብ እየተናገረች ነውና፣ ግን መጨረሻ ላይ ጽዮን ይሄን ስለሰማች ናታን እኔ ልረዳኝ አልቻለም ስትል፣ ምን አልባት ይፋት ልረዳሽ ይችላል ለሱ ንገሪው አለች። አያችሁ ጽዮን ሰምታለች፣ ሁሉም ነገር ታውቃለች። ለዛ ነው ወንድሙ ማንከባከብ የጀመረችው። ወንድሙ እንደተጎዳ ያወቀችው፣ እፍራታ ላይ መጥፎ ነገር እንደሰራችው ያወቀችው፣ ጸጽቶታል እና እንደዛ ነው። በቃ ደስ አሰኘችን ዛሬ ጽዮን ጎበዝ ናት እና እንደዛ ነው። ገኒ ደግሞ ናታንን አሁን በጣም ጣምዳለች፣ ምክንያቱም እሱ ኤፍዊን የጎዳት ይመስላል እሱ ግን በህይወቱ ውስጥ እየተጎዳ ያለው ዋጋ እየከፈለ ያለው ለማን ነው ለይፍራታ ለልጇ እሱ እሷ ይሄንን አላወቀችም እና ስታቀን ግን በጣም እቅርት ትላለች እቅር በለኝ ትላለች ለናታን ናታን እኮ በጣም ዋጋን እየከፈለ ያለው ለይፍራታ ስል ነው እንደዛ ነው ለቤዛም ናታን ያንተ ንብረት ዘርፏል እያለች ነው ግን እሱ ልክ ነው እንደዛም ያደረገ የፍራተን ለማዳን ነው። እንደው ከሰው ህይወት ንብረቱ ይጥፋ ብሎ ነው እንጂ ቤዛም እንድትጎዳ አይፈልግም። ግን በቃ ምን ያደርግ ምን ያደርግ ግራ ተጋብቷል። በቃ ከህይወት ንብረቱ ይጥፋ የሚባል ነው። ለዛ ነው። እና ዛሬ ደግሞ በጣም በቃ ጀግና ሆናለች። አይፉዬ እንደምንም እሱ አስሮት ሲሄድ ይሄ ንፋት እሷ እንደምንም እራሷን ፈታ በቃ ከአይኗም እንትን ምንድ ሻርቡን ገልጣ ምናምን በጅዋ በጉራም አስሮ ነበረ ምግብ ልጋዛለት በዛ ብቻ። ከአይኗ ስትገልጥ ሁሉንም ስትፈታ ቤቱን ስታይ ቤቱ የናታን ነው። በቃ ሁሉንም ትዝታ አስታወሰች። ያ ቤት ውስጥ በፊት የበላችሁ ምግብ፣ የሰራችሁ ከናታን ጋር እያሳለፉ ጥሩ ግዝቶች፣ ሁሉም ነገር ስታስታውስ ናታን እንዴት እንደዚህ ካደኝ እንዴት እንደዚህ ያደረገኝ እያለች ናታ ማወቀስ ጀመረች። በዚህ ደግሞ ናፈቀኝ እያለች እያለቀሰች፣ ግን መጨረሻ ላይ የምናሰበች አሁን ሰዓት አይደለም አሁን የማልቀስ ሰዓት አይደለም አሁን ራሴ የማዳል ሰዓት ነው አለች እና በዚህም በዚህም ስትሮጥ ሁሉንም በር ተቆልፏል። ምናገኘችው ሌላ ቁልፍ አገኘ። ይሄ ቁልፍ ምናሳየ እንትን ሳጥኑ ከፍቶ ስታይ የአባቱን ሹራብ ቁልፍ እንደገና ደግሞ እንትን ምንድን ነው ሱ ስልክ ዘውት ተቆልፎበታል። በቃ አለቀሰች። ያባቴን ገዳይ እኔን ያስረከሰኝ እኔን ያገተኝ ሰው ይሰው ነው፣ እና በቃ አለቀሰች። ውድ አባትን ያሳጣኝ ይሄ ሰው ነው ብላ በቃ በራሷ ተበሳጨች፣ አለቀሰች፣ አለቀሰች። እንደምንም ቀስ ብላ ወደታች ወረደች እና የሰውዬ ማንነትም ስታቅ ማን ነው ይፋት፣ ይፋት ደሞ ተነቀጠ ስመጣ ኤፍ ተፈታለች። ተፈታለች። በቃ እሷ ኤፍ ፍራታ በፊት ናታን እኔን እንደዚህ ያየኝ እኔ መከራ ውስጥ አይቶኝ ሌላ ሴት አግብቷል፣ የቤዘን መግባትም ሰምቷላ ሰምታለች። እና እንደዛ ታስብ ነበረ። ግን በቃ ለየች፣ ለየች ማለት ነው እና ታች ወርዳ ግን ቀስ ብላ አየችው፣ ማን እንደሆነ ማንነቱን አጣራትለች። የአባቱን ገዳይም አውቃለች። ይሄ ሁሉ ነገር እሷ ላይ እንትን ያስረከሳት ያገታት፣ ሁሉንም ነገር አውቃለች። በቃ ጀግና ብቻ። መጨረሻ ላይ ይፋት ፈርቶታል፣ ፈርታዋል። በቃ እቺ ልጅ ከተለቀቀች ወደ ፖሊስ ጣቢያ ስለምትሄድ አለግና፣ በቃ ለበቃ ሰራተኞቹ ጋር ደውሎ እች ልጅ ካላገኛችሁ እኔ እናንተ ነው ማጣፋችሁ፣ ብሏል ፈርቶ። ለራሱ ስንት ነገር አድርጓል፣ በዚህ ገዳይ በዚህ ስንት ነገር ስንት ህይወት አበላሽቷል። እና ሉሊትም ለራሷ ናታን እዚህ እንዲያደረገ ያደረገ እንዲያደረገ ለማን ስትፈልግ ስትደውል፣ ሌላ ሰርፕራይዝ ሰማች ማለት ነው። እና በፊት በጥፊ ኮ ነው የመታቻት ብቻ ያ ጊዜ? አስታወሰች። ሉሊት ምን አለቻት? እኩዬ እኔን ከዚህ ቤት እንዳልወጣ ጸሎት አድርግ ከዚህ ከወጣ ደም ነው ማስተፋሽ ነው አለችው። እና ይሄንን ደግሞ የፍራታ ከዛ ትውጣ እንጂ እነኚህ ሰዎች ሁሉ ታስዟለች እና ዋጋቸውን ታስከፍለዋለች። ምክንያቱም ብዙ ነገር አድርገዋል አደረጉዋ አሁን ገዳው ማን እንደሆነ ሉሊትም እንደዚህ እንዳደረገች ሁሉን ነገር ታውቃለች እና በዚህ ሉሊት፣ በዚህ ማንሱ፣ በዚህ ኤፍራታ አሁን ልትገለኝ ነው በዚህ ናታንም ይገለኛል እያለች ነው። ሁሉም ፈርቷል እና ውዶች አመሰግናለሁ።